ይመስላል ለምን እንትን ንገሩኝ እስኪ ለምንድን ነው ቪዲዮ የማይሰራው ምናምን ስል እንደዚህ አይነት ነገር አጋጥሞት እኮ ነው። ሰዎች ከየት መጡ ሳይባል የራሱ እንትን አካባቢ የነሱ ሰፈር ነው አለ እና በመኪና መጥተው እሱን እኔ ምን ሊያደርጉት እንደሆነ አላቅም፣ ወይ እሱን እንደ መያዣ አድርገው እነልውልን እንትን ለማለት ይሆን። ብቻ የሰይጣን ጆሮ ይደፈን። እኔ ሁልጊዜ የምፈራላቸው ነገር ይሄ ነውና የእነሱ ነገር እኔ በጣም እነሱን ትላሉት እኔ ተጨንቄ ሞትኩኝ። እነሱ የሆነ ብቻ እረ ብስማ። አንዳንዴ ግን ሰው እንዴት ነው የሚያስበው? ይሄ አበበ የተባለው ሰውዬ እንዴት ነው የጠገበው? ወገን ዙሮ ዙሮ ዙሮ በዛ አልሳካለት አለ ባቤል አልሳካለት አለ በሉል አልሳካለት አለ ጭራሽ ከዘላለም ምንም የማያውቀው የዘላለም የእነሱን ጉዳይ መቼ ይሰራና ነው ይሄ ሰውዬ መቼም እርግጠኛ ነኝ የምነግራችሁ፣ የወየልውል ማን ነው? ወየልያ ወይ አበበ ሰዎች ናቸው እንጂ ዘላለም ሰው የሚያግትበት ቪዲዮ ሰሞኑን ምንም አይነት ከሰው ጋር የሚያነካካ ነገር አልሰራም። እንግዲህ ከዚህ በፊት ከልውል ጋር የሰራው እንደሆነ እሱም ስንት ዓመት ስንት ወር ሆነው በመስፍን ጊዜ አሁን ላይ እንዴት ነው እነዚህ ሰዎች ከትናንት ወዲያ እንግዲህ ዘላለም ከውጭ አምጥቶለት ስጠታ ለልውድ ብዬ ቪዲዮ ሰርቼ የላችሁ ነበር። በራሱ ቻናልም አይታችሁ ከሆነ በአዲሱ ቻናል ላይ ገብታችሁ ካያችሁ በእናንተ እናንተ አብዛኞቻችሁ በራሱ በዋናው በዘላለም ዩቱብ ነው የምትጠብቁት፣ ግን በዋናው አይደለም። ይሄ አዲስ የተከፈተ ነው፣ በአዲሱ ነው እየለቀቀ ያለው። እና እሱ ጋር አብረው ሰርተው ስላዩ ይሆን እነዚህ ሰዎች የሊያ ሰዎች በዚህ በዘላለም በኩል የመጡት? አይዶን ኖ እነዚህ ምንድን ነው እየሰሩ ያለችው? ወይ አበበው ወይ ሊያ ናቸው ከሁለት አንዱ። ማንም ሌላ ጥላት የለበትም ዘላለም ማለት ምንም ከሰው ጋር የሚያነካካ ቪዲዮ አልሰራም። እንግዲህ የምናየው ነገር አንዲት እናት የተጎዷሉ፣ እሳቸውን እያገዘ ስለ ባሏ፣ ስለ አካባቢው ምናምን የሚናገረው ነው። እንግዲህ ገብታችሁ ማየት ትችላላችሁ። ብዙ ይህን ያክል እንትን የሚል አልሰራም። ምን ባላት እነዚህ ሰዎች ባለፈው በልውልም አይታችኋል ባቤ ልጋም እንደዚሁ ለማገት የሆነ መድኃኒት ደንዛዥ ለመስጠት ቦታ አልተመቻቸላቸውም ብለው ብለው ብለው እነሱን አላገኙ ሲሉ ደግሞ በዘላለም የመጡት እነዚህ መርዝ የሆኑ ሰዎች ምን አይነት እኔ ሕሊና ቢስ ሰዎች ምን አይነት እንትን እንደሆኑ አላውቅም። ሰው እንዴት ነው እንደው ማንን አምናችሁ ነው? ሰው በገዛ ሀገሩ በተወለደበት ሀገር ወጥቶ መግባት በቃ ምንድ ነው? ኢትዮጵያ ውስጥ ግን የገባብን ወገን በዛ ስትሄዱ ማልቀስ ነው፣ በዛ ሲመጡ ማልቀስ ነው። በዚህ እፍ የምንልበት እኮ ጊዜና ሰዓት አጣነን። ለማን ነው እንትናችን የምንናገረው? እኔ አሁን ምርር ብሎኛል። በዛ በሀገሩ ምክንያት በሀገራችን በዛ ጦርነት በዛ እንትን ስሰማ እንትኔ እንትናል ደግሞ በዚህ ደግሞ ስንት ስታይ ደግሞ በነ ልዑል በነ ዘላለም እነሱን ለማገት እነሱን የሆነ ነገር ለማድረግ ሰው እንቅልፍ አልቦ ነው የሚያድረው። በቃ በምን ላገኛቸው የእነሱን ድክመት የሚፈልግ ሰው ነው ያለው። እኔ በጣም የገረመኝ ነገር በ ዘላለም እንዴት መጡ? በዘላለም እንዴት መጡ እነዚህ ሰዎች ነው። እንግዲህ አቤል ጋ ዘላለም በፍጹም ቪዲዮ አልሰራም ስለ እነዚህ ስለ አበበ ስለ ሊያ የተባሉ ሰዎች ከየት አባታቸው አገኙት? ቪዲዮን አስገብቼ ላችሁ ታዩታላችሁ ምን እንደሚያደርጉ እነዚህ ሰዎች ቀስ ቀስ እያሉ መኖሪያ ቤታቸው ውስጥ ሊገቡ ነው። ሰሞኑ ደግሞ ሉልም እየፈለጋት አይደለም፣ አበበንም እየፈለገ አይደለም። ሰሞኑ ሁለታቸው አም ሶሪ፣ ትንሽ ጉፋኔ ያለቀቀኝም ደግሞ አሁን ተለተሉ ተለተሉ፣ በጣም የሆነ ስናድር ተለተሉ ሳወራ እንደዚህ ነው የሚያደርግኝ እና ሰሞኑን ልዑልም አቤልም እያያችሁ ነው፣ ቪዲዮ በእነሱ እየሰሩ አይደለም። እናቶች ሁለት የልዑልና የአቤል እናት መጥተው ሁለታቸውን ለማስታረቅ እና ሰሞኑን ካያችሁ እንግዲህ ሁለት ቀን ሆኗቸዋል። ልዑልም ሆነ አቤልም እንግዲህ በእንትናቸው ስለነ አበበ እነዚህ ሰዎች ምን እያደረጉ እንደሆነ እንግዲህ የተዋቸው መስሏቸዋል። እነሱ ደግሞ እንግዲህ ስራቸውን እየሰሩ እንደሆነ የራሱ መስሏቸው እንግዲህ እያንዳንዳቸው የሚያደርጉትን እንቅስቃሴ እየተከታተሉ አሁን ደግሞ ልዑልና ማን ነው አዊል የተጣሉ መስሎት ጥላት ድብን ቅጥል ልበሉ ይኸው ታርቀዋል። እነሱ እናቶች ከየት መጥተው ለነሱ ብለው ለነሱ ብለው ስንት መሰዓት ከፍለው ስንት ሰዓታቸውን እንትም ብለው ለልጆቻቸው ብለው መተው አስታርቀዋቸዋል። ይሄንን እንትን ክፍተት ተጠቅመው እነሱን እንትን ለማለት በምንም አሉ በምንም አልሳካላቸው ሲል፣ አሁን ደግሞ ወደ ዘላለም ምን። እኔ እነዚህ ሰዎች አሁን ላይ በደንብ መጣራት ያለባቸው ይመስለኛል። ዘላለም ምንም ነገር አያውቅም። እንደምታዩት በነሱ ጉዳይ አልገባም፣ በእነሱ እንትን አልሰራም የራሱን አይዲያ የራሱን እንትን ሌላ አይንትን ነው እየሰራ ያለው። ኦሬዲ አብዛኞቹ እኛ ኮሜንት እንኳን የምንጽፈው ዘላለም እንልውልን፣ አቤልን አግዘው እያንን ብዙ ኮሜንቶችን እንትን እንላለን። ግን እሱ ግን በዋናው ሌላ ሰው ነው የሚሰራ ኦሬዲ። እሱ ምንም ነገር አያውቅም። በማያውቀው እንትን ዛሬ በሌለበት ምንም ባላሰበው እንትን እሱን ለማገት መሞከራቸው እኔ በብጹም ማመን አቅቶኛል። ይሄን ትንሽ ስሰማ ማመን ማመን አቅቶኛል። ጭራሽ አበበ እንደዚህ ለማድረግ እንዴት ሞራንስ እንዴት እንትን አለው? በቃ ማለት አያደርግም አትሉም። ሊያም አታደርግም አበበም አያደርግም ብላችሁ እንትን ማለት አትችሉም። ሁላችሁም ያደርጋሉ ሰዎቹ አሁን ላይ የሚያደርጉት ጥፍት ትብሏችኋል። የእያንዳንዳቸው ወንጀላቸው ወቶባቸዋላ መረጃ ምንም አይነት አሁን ከነ ልውልጅ ቢገቡ አበበም ሆነ ሊያም ሆነች የመታሰር እንትናቸው መቶ በመቶ ምንም አይነት እንትን እንኳንም ላቅርብ ብትል ምንም እንትን የሚላት የለም። ስለሷ ጉድ ስለሷ የማትሰረው እንትን የለም። እና ይሄ ሁሉ መረጃ እነ ልዑል ልጅ ላይ ስላለ እነሱ ደግሞ ሳይቀድሙን እንቅደም እያሉ ምንም የማያውቀውን ምስኪን ዘላለምን ምን ለማድረግ እኔ ሲመስለኝ ዘላለምን ይዘው እነ አቤል እነ ልዑልን እነሱ ሊፈልግ ሲመጣ እነሱን እንትን ለማለት ይሁን ምን ይሁን እኔ ግራ ገብቶኛል። ይሆነ ዘላለም ለምና ምን ምን እኔ ግራ ገብቶኛል። ይቅርታ አድርጉልኝ እና ዘላለም እዚህ ጉዳይ ላይ መሽገባና ነው ወደ እሱ እንትናቸውን የሚጠቁሙት አለሳካላቸው ሲል በልውል በአቤል አለሳካ ሲል የማያውቀው ልጅ ጭራሽ ችግር ውስጥ ኧረ እግዚአብሔር የስራችሁ ይስጣችሁ። ሊያም ሆነ አቤል የተባለ ማን ነው? አቤል አልኩኝ። አበበ የስራችሁ ይስጣችሁ። የስራ ሰው ሰው የስራውን አያጣማ። ሰው የዘራውን ነው የሚያጭደው። ማነው መስፍን የተባለው ሰውዬ በጣም ብዙ ግፍ በጣም ብዙ ነገር አድርጎ ስንት ገንዘብ ስንት ነገር ሲበትን ሲበትን ሲበትን ሲበትን መጨረሻው ለልጆቹ ቤት እንኳን ትቶላቸው አልሄደም። አያችሁ ሰው የዘረውነ እና የሚያጭደው ሲባል በምክንያት ነው። ችግር ውስጥ እሱ በሞተ በአራት ነው በገና በሳምንት ቀናቸው ቸግሮናል፣ ሰው አግሎናል ብለው ልጁ ሚስቱ ወጥተው ልመና አይታችኋል፣ እየለመኑ ነበረ። አሁንም እነዚህን ሰዎች እግዚአብሔር እንደዚያ ያድርጋቸው ሊያንም አበበንም እንዲህ ከጀርባ ያለውንም የሰው ፊት ያሳያቸው የያዙትን ሙሉ በሙሉ እንደው አተው ችግር ውስጥ ይቅር። እኔ እኔ የምናገረው ሁሉ አጥቻ የሆነት ብሎ ብሎ በዘላለም ሲመጡ ምን ልበልታለ? ረግማችኋል። ወዳኑ ተቅማጥ የሆነች ሴትዮ ከየት እንደመጡ አላውቅም። እነዚህ በስመ አብ። ኧረ የሰው አረ ሰው ከፍቷል። ወገን ከማን ጋር ነው አብረን የምንኖረው? ዘላለም ደግሞ አሁን ከውጭ ከመጣ ገና ስንት ወር እንኳን አረ ወይ ምን ወር ነው ገና አስራ ምናምን ቀን አልሞላውም? ገና ሌላ ችግር ውስጥ ሊከቱት ምንም የማያውቀውን ምስኪን ወይ ወይ ወይ ወወይ ችግርወ ችች ችግር ስንቱን አየን፣ ስንቱን ሰማን፣ ስንቱን እኛማ ምን ማረግ አለብን ወገን? እንደ ተመልካች እንደ ተመልካች ተጨናቂ ያለን እኛ ኮ ተጨንቀን ሞት ነን። እንትና እንደዚህ ሆነ፣ እንትና እንደዚህ ያደርጉት ስንባል በቃ የእሱ ነገር መጨረሻውን ለማየት ለመስማት በጭንቀት ሞትን፣ አለቅነን ወገኖች። ሰዎች ቀንና ለሊት ለሰው ልጅ እንትን ሲቆፍሩ ነው የሚያድሩት። መጨረሻቸው ምንድን ነው አላውቅም። እነዚህ ሰዎች ለሰው ልጅ ሁልጊዜ እንትን የሚያስቡ ሰዎች እንደው እኔ ግማኑም ጠፍቶብኛል፣ የሆነት በጣም ደንግጫለሁ። አንደኛ ነገር ምክንያቱም ምንም የማያውቅ ልጅ እሱን ለማገት እሱን የሆነ እንትን ለማድረግ መሞከራ ሊያሞን አብበም ድፍረታቸው ራሱ በጣም እንትን ነው ያሉት። በዛም አለ በዛም መግባታቸው አይቀርም፣ ከነሉ ልጅ እስከዛ ድረስ ግን ሰው እንዳይጎዱ ፈራለሁ። የእውነት አሁን ላይ ሰዎቹ ከራሳቸው ጋር አይደሉም። በቃ ምንም አይነት ነገር ሲመጣ ወደኋላ የሚሉ ሰዎች አይደሉም። እንደዚህ አይነት ሰው ደግሞ ሰውን እንትን ይላል። ወይኔ አስቴር፣ አረ እኔንም ፈጣሪ ማርሽ በልኝ። እስኪ በእናታቸው አንደኛ ነገር እኔ የሆነ ነግር ስሰማ በጣም ነው የምደነግጠው። ሁለተኛ ነገር ደግሞ እነዚህ ሰዎች በተለይ በዘላለም መምጣታቸው አናድሁኛል። ምክንያቱ ምንም የማያውቅ ልጅ በእነሱ አንድ ቀን ቪዲዮ ሰርቶ የማያውቅ ልጅ እንዴት እንዴት ያለ እነሱ። ማንንም ልትጠረጥሩ አትችሉም፣ ሊያ ወይ አበበ ካልሆኑ የእነሱን ቪዲዮ ይከታተላሉ። አብረው እንደሚሆኑ አብረው ጓደኛ ማቾች እንደሆኑ ማንም ሰው የሚያውቀው ነው። እና ከእነሱ ውጭ ማን ሊሆን ይችላል? ዘላለም በእርግጥ ብዙ ጥላት አለባቸው። እነሱ እንትና እንትና የሚባል ነገር የለም። በቃ ይህን ስራ ከሰሩ ጀምሮ ብዙ ነገሮች ሰዎች ብዙ እንትን አለባቸው፣ ግን ያሁኑ ደግሞ ዘላለም ምንም ነገር እንትን በማይለው ከየት ሰዎቹ ከየት እንደመጡ እንኳን እኔ ግራ ገብቶኝ እኮ ነው። የእውነት አግተው ይዘውት ብሄዱስ የሰይጣን ጆሮ ይደፈን እንደ መያዣ ሊጠቀሙበት ይሆን እነዚህ ሰዎች ምን እንዳስቡ አላውቅም እኔም መጀመሪያ ላይ ቪዲዮን ላስገባላችሁ ዘላለም ምን እንዳደረጉት ፈጣሪ ያወጣኝ ብሎ ነው የፖሰተው እና እንኳን ፈጣሪ ያወጣ ወንድማችን በድጋሚ እኔ ደግሞ የሆነ ነገር ስሰማ በጣም ነው የምደነግጠው። ታውቃላችሁ በተለይ በነሱ ጉዳይ እኔ አልችልም። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻቹ ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ የድውል ምልክቷ መጫናችሁ እንዳትረሱ። ቪዲዮን በላይክ ጀምሮ፣ በተረፈ ሰላም እና ፍቅር እመኝላችኋለሁ። ሀገራችን ኢትዮጵያን ሰላም ያድርገው እያልኩኝ ሰላማችሁ ይብዛልኝ። ባይባይ።